እንኳ ደህና መጣችሁ። ዛሬ ያው እንደ ወትሮ በተደጋጋሚ የሚጠየቁ የኢንትራንስ ኤግዛም ቮካብላሪ ሪሌትድ ጥያቄዎችን የምንሰራበት ቮካብላሪ ጥያቄዎችን የምንሰራበትን ስትራቴጂና ቴክኒክ የምንማማርበት እንዲሁም የተሰጡ የሌሎች ቮካብላሪ ቃላቶችን ትርጉምና ማብራሪያ የምናይበት ክፍል አምሳ ዘጠኝ ላይ ደርሰናል። በዛሬ ክፍል ያው እንደ ወትሮ የምናየው አምስት ወይም ደግሞ ስድስት ጥያቄዎችን በአጭር ደቂቃ ለማየት እንሞክራለን። ቪዲዮውን ከመጀመሪያ እስከመጨረሻ ካያችሁት በተለይ ተፈታኝ ከሆናችሁ ትልቅ ጥቅም አለው እና ሌሎችም ተካታይ ክፍሎች ደግሞ ፕሌሊስት ላይ ሰብሰብ ማድረ ኢንትራንስ ኤግዛም በሚል ሬኔ ማርጌ ስላስቀመጥኩኝ እዛ ላይ ገብታቸው ብታይባቸው እጅግ ጠቃሚ ናቸው ብዬ አስባለሁ። ሌሎች ሴክሽኖችም ያው የታከሉበት ስለሆነ በዛሬ ክፍል እዚህ ጋር እንደምታዩት አምስት ጥያቄዎችን ለማየት እንሞክራለን። እነዚህ አምስት ጥያቄዎች ከፍሬዛል ቨርብ ጋር የተያያዙ ናቸው። እነዚህ የምታያቸው ፍሬዛል ቨርቦች ኦልዌይስ የሚጠየቁ በተደጋጋሚ በተለያየ መልኩ በተለያየ ኮንቴክስት የሚጠየቁ ቮካብሪ ወርዶች ናቸው እና ትኩረት ሰጥተን እያንዳንዳቸውን ለማየት እንሞክራለን። የመጀመሪያው ዊዳይዝ መናጀር አስ ሂ ኢዝ ኤፊሽንት ኢን ትሪትስ ኤቭሪዋን ኢኮሊ። ማናጀሩን ዳሽ እናደርገዋለን። አስ ሂ ኢዝ ኤፊሽንት በጣም ብቁና እያንዳንዱ ሰው በፍትህ የሚመራ ስለሆነ ሶ እያንዳንዱ ሰው በፍትህና በብቃት የሚመራን ሰው ምንድነው የምናደርገው? ክብር እንሰጧለን። ኮንቴክስቱ ይሄ ነው። ምክንያቱም እንዳየ ነው እንደዚህ አይነት ቮካብሪ እና ፍሬዛል ቨርብ ሪሌትድ የሆኑ ጥያቄዎች መመሰላበት ሰዓት የአረፍተ ነገሩን አገባብና ኮንቴክስት ማወቅ ሀሳቡን መረዳት፣ ከዛ ከሀሳቡ ጋር ሊሄድ የሚችለውን መመረጥ ነው። ሀሳቡ ፖዘቲቭ ነው። ሶ ይህንን ሊተካልን የሚችለው ፍሬዛል ቨርብ ማነው? ነው ነው ይሄ ሉክ አፕ፣ ይሄ ኢንፎርሜሽን ሰርች ማድረግ ማለት ነው። ከዲሽነሪ ሊሆን ይችላል ከመጽሐፍ ሊሆን ይችላል። ሁለተኛ ሉክ አፕ ቱ ይሄ ሪስፔክት ነው ማክበር። ሉክ አፕን መመልከት ማለት ነው። ሉክ ዳውንን ይሄ ዝቅ አድርጎ መመልከት ነው። እነዚህ እዚህ ጋር ሊሆኑ አይችሉም። ስለዚህ ትክክለኛውን መልስ የሚሆነው ሉክ አፕ ቱ፣ ሪስፔክት ሰም ኦን፣ እንደ አርአያ መያዝ ማክበር የሚለውን ትርጉም ይይዛል። አርባ ሶስተኛ ዘ ኩድን ዳሽ ዊዝ ኢች አዘር ሶ ዘ ሃድ ቱ ጎ ቴር ኦውን ዌይዝ እዚህ ጋ የተሰጠን ክሉ ምንድን ነው? ሁለቱም የራሃችሁን ይሄ የራሳቸውን መንገድ መሄድ ነበረባቸው። ይሄ ማለት አይስማሙም ማለት ነው። አይስማሙም ለማለት ዘይ ኩድንት ዳሽ ኔጋቲቭ ስለተጣጩ መስማማት አልቻሉም ለማለት ነው። ጌት አፕ ያው ከእንቅልፍ መነሳት፣ አይ ጌት አፕ አት ቱ ክሎክ እንደማለት ነው። ጌት አዌይ መሄድ እንደማለት ነው። ጌት አራውንድ ዞርዞር ማለት ወይም ደሞ ወክ ማድረግ እንደማለት ነው። ወይም አንድ ቦታ መጎብኘት ከተማን መጎብኘት እንደማለት ነው። ሶ ሂር ዘ ቤስት አንሰር ኢዝ ጌት አሎንግ። ጌት አሎንግ ማለት አግሪ ማለት ነው አግሪ ማለት ነው። ስለዚህ እዚህ ጋር እነሱ ምን ማድረግ አልቻሉም? አግሪ ማድረግ አልቻሉም። ዘይ ካናት አግሪ ዘይ ኩድንት አግሪ መስማማት አልቻሉም። ለምን ሁለቱም የራሳቸውን መንገድ ይዘው ይሄዱ ነው። ዩ ሪሊ ሲም ታይርድ በጣም የደከመ ትመስላለህ። ሌት ሚ ዳሽ ኦኬ፣ አንድ ሰው በጣም ከደከመው እስኪ ላሳርፍህ፣ ወይም ደግሞ ስራውን እኔ ልረከብህ፣ እኔ ልስራልህ ለማለት ነው። አሁን እዚህ ጋር ከተሰጡት ምርጫዎች ውስጥ ይህንን ወይም ደግሞ ልረከብህ የሚለውን ትርጉም የያዘው ማለት ነው ቴክ አፕ ቴክ ኦፍ ቴክ ኦቨር ቴክ አዌይ ትክክለኛውን መልስ እዚ ጋር ቴክ ኦፍ ነው። ሶሪ ቴክ ኦቨር ነው። ቴክ ኦቨር ማለት አንድን ስራ መረከብና ኃላፊነቱን መስራት አንድን ሰው ተክቶ መስራት ማለት ነው። ስለዚህ አንዴ ቴክ ኦቨር ላድርገህ ማለት ላሳርፍ ወይም ደግሞ ለእኔ ስጠኝና እስኪ አንተ ረፍለ ማለት ነው። ልቀበልህ እንደ ማለት ነው። አርባ አምስተኛ አይ ፋይንድ ኢት ዲፊከልት ቱ ዳሽ ዊዝ ማይ ቦስ ዚስ ዴይስ። ሂ ሪሊ ኢዝ ና አፕሮችብል አፕሮችብል ማለት እዚህ ጋር አፕሮቸብል አይደለም ሰው አያስጠጋም። ሰው ምንድን ነው ከሱ ጋር መግባባት አልቻልኩም ለማለት ነው። እዚህ ጋር መንፈሱ ይሄ ነው። ከሱ ጋር መግባባት አልቻልኩም ለምን? አፕሮቸብል ስላልሆነ። ይሄ ጌድ ኦን መቀጠል ነው። ይሄ ጌድ ኦን ማለት ጌድ ኦፍ መውረድ ወይም ማቆም እንደማለት ነው። ጌድ አክሮስ መግባባት ኮሚኒኬት ስክሴስፉሊ ማለት ነው። ጎ ኦን መቀጠል እንደማለት ነው። ስለዚህ ድቅ ትክክለኛው መልስ እዚህ ጋር ጌድ አክሮስ ነው። አይ ፋይንድ ኢት ዲፊኩልት ቱ ጌድ አክሮስ ዊዝ ማይ ቦስ ከቦሴ ጋር ወይም ከአለቃዬ ጋር መስማማት አልቻልኩም። ለምን አፕሮችብል ስላልሆነ። አርባ ስድስተኛ ሂ ኮምፕሊትሊ ዳሽ አፍተር ኤ ዴይስ ሃርድ ሌበር፣ በጣም ከባድ ስራ ከአድካሚ ስራው በኋላ እሱ ኮምፕሊትሊ ሙሉ ሙሉ ዳሽ ሆኗል። እዚ ጋ ኔጋቲቭ ነው፣ በጣም ደክሞታል ለማለት የሚለውን እንትን ኮንቴክስት አለው። ኤ ዎር ኦፍ፣ ቢ ዎር አውት፣ ሲ ዎር አዌይ፣ ዲ ዎር ዳውን እዚህ ጋ ትክክለኛው መልሱ wore out ነው። no, wore out which means extremely tired መሆን ማለት ነው okay getting extremely tired እንላለን። የነዚህ ቮካቡላሪ ቃላቶች ሌሎችም እዚህ ጋ እኔ ምናልባት በትክክል እንትን ያላረኳቸው ማለት ያለፍኳቸው ከአለው ሰዓት አንጻር ማለት ነው ሙሉ ዴፊኒሽናቸው እዚህ ጋር አስቀምጭላችኋለሁ የእያንዳንዱ ፍሬዛል ቨርብ ትርጉም ሁሉም ጥያቄ ላይ የሰራ ናቸው ማለት ነው። በዚህ ሴክሽን ላይ የሰራ ናቸው ፍሬዛል ቨርቦች እንዳለ ሙሉ ትርጉማቸው እዚህ ጋ አስቀምጭላቸዋለሁ። ያው እንግሊዝኛን በእንግሊዝኛ ዲፌንስ እናደርገው ደግሞ ሞር የቮካብላሪ እንትናችሁን ኢንሃንስ ስለሚያደርገው ማለት ነው። የዛሬው ክፍል እዚህ ጋ ይጠናቀም ማለት ነው። ማንኛውም ግልጽ ያልሆነ አደም እናደርገው ነገር ካለ ኮመንት ላይ አስቀምጡልኝ። ታንክ ዩ ቬሪ ማች። ኮመንት ሼር እና ላይክ ማድረጋችሁን ደግሞ አትርሱ። ሀቪናይስ ታይም።